እንዴ፣ ደግሞ ምን ሆነሽ ነው የምታለቅሽው? ኧረ ጉድ ምን ሆነሽ ነው? ምንድን ነው ይችልግማ? ገፊ ናት። እን እኔ ምንም እንዲናገሩኝ አልፈልግም። ኧረ ሳልናገርሽ እኮ እኔ ስገባ ነው ያገኘሁልሽ ስታለቅሽኝ። ምን ምን ሆነሽ ምንሽ ተነካ ደግሞ በቃ ኔ ከእርሶ ጋር አልተነጋገርኩም። በቃ ችግር አልፈልግም። ገፊ ነሽ እንጂ ማለት ነው። ገፊ ነሽ፣ ገፊ ነሽ ማለትማ። ሰው ሲወጣ ሲገባ የምታለቅሽው እንዴ። ልደፊ ነው እንደኛ ምን ማለት ነው? ልደፊ ነው። በቃ ኔ አይቀመጡ። በቃ እኔ ለቤተሰብ እየተናገርኩ ነው። ይሄ ቪዲዮ በእርሳው ምክንያት መወሰነው ትልቅ ውሳኔ ስላለቅ ለተመልካች ሰላም ውድና የተከበራችሁ የኢትዮ ተከታታዮች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩኝ ብቻዬን መጥቻለው። ቤተሰቦች ዛሬ ማለት ነው እንትልላችሁ፣ እናንተ ላስቸግራችሁ፣ እንድታማክሩኝ ነው የመጣው ማለት ነው። በጣም ምድክም ያለኝ እኔ ማልቀስ አልፈልግም ግን በጣም ስለደበረኝ እናንተ እንድታማክሩኝ ነው የመጣሁትና፣ በእርግጥ ግራ ልትጋቡ ትችላላችሁ። ዩትዩብ አንዳንዴ ደስተኛውን እንሰራለን፣ አንዳንዴ ደግሞ ተከፍተን ስንሰራ ፕራንክ ነው ብላችሁ ልታስቡ ትችላላችሁ። ቤተሰብ ግን እኔ በጣም ስልችት ብሎኛል። ፈጣሪ ትዕግስቱን ይስጣችሁ። ከባል ቤተሰብ ጋር አንድ ላይ የምትኖሩ እህቶች ካላችሁ ፈጣሪ ትዕግስቱን ይስጣችሁ ማለት ነው። እኔ አልቻልኩም። በቃ ያን ዩቲዩብ ከፍቼ ምን ብዬ አስተካክዬ ለማዘር ሰጠው ዛሬ ጥሩ አማቱን ሊ እንደናት የሆኑ ብዬ ሳስብ ቅይር ይላሉ። ዛሬ መጥፎ ነዋል ስል ደግሞ ጥሩ ነው አገኛቸዋል። በቃ በዚህ መሃል ትላንትና ወደ እኔና ጊወን እንትን አይታችሁን ከሆነ እንትን እየሰራን ነበረ ቪዲዮ እየሰራን ነበርና ታቃላችሁ፣ ዩቱብ ላይ ወጣ ዋልጣ ያለ ቪዲዮ ማንኛውም ሰው ይሰራል፣ ለእኛ ብቻ አይደለም እና እንዴት ያንሰራችሁ ብለው ትላንትና፣ በቃ ቪዲዮ ላይ እንደ ፖስተትኩ ታይታችኋል። ካሜራ መኖሩን አላወቁም። እኔ ካሜራ ቪዲዮ ዩቲዩበር ከሆንኩ ቀን ጀምሬ እኔ ካሜራ በጣም የምጠቀመው ዝም ብዬ ኦንላይን ነው ማስቀምጠውና እየቀረጻቸው ነበረ። እናንተ ግን ቀልድ ነው የመሰላችሁ። እኔ ፖስቸዋለሁ ማለት ነው። እና ምንድነው እንዴት እንደዛ አይነት ቪዲዮ ትሰሪያለሽ? ልጄን እንዳይደለህም ብለሻል፣ እንዲህ ብለሻል ብለው ሊገሉኝ። ከካሜራ ጀርባማ በቃ አሰጋይ ሊበሉት ነው የደረሱት ቤተሰቦች ግን፣ በቃ አሁን ለእናንተ ምንድን ልላችሁ የምፈልገው አሁን እሳቸው እዚህ ናቸው እንደምታዩት። እዛ ቤተሰብ ትንሽ ሰላም ምንም ስለሌለ ነው እኛ ጋር ሊቆዩ የመጡት ማለት ነውና ቶሎ አይሄዱም። ቶሎ ስለማይሄዱ እኔ በዚህ ሁኔታ መቀጠል አልፈልግም በዚህ ሁኔታ መቀጠል ስለማልፈልግ ሊሄር ነው ማለት ነው። ልጁን ትቼ እስካሁን ድረስ ለልጄ ብዬ ታግሼ ኖር ያለ ልጅ አላችሁ፣ ሁላችሁም ታውቁታላችሁ። እኔ እናቴ ብትኖር ምን ቢሆን እስካሁንም አልቆይም ነበረ። የእርሱና ስለሆኑ ብቻ እኔን በቃ መጨቃጨቅ፣ አንቺ እንዲህ ነሽ፣ አንቺ ባለጌ፣ አንቺ ለባልሽ ክብር የለሽ። ይህን ስንት ዓመት ሙሉ ተከባብርን ተዋደን እንዳልኖር ጊሆንና እናቱ ከመጡ በኋላ ግን ጭቅጭቅ እድሜ ልካችንም መጨቃጨቅ እና ቤተሰብ፣ ይሄ ነገር ውሸት እንዳይመስላችሁ። እኔ ለምን ትቻ አልሄድም ና ዛሬ እንድታማክሩኝ የመጣሁት ነገር ቢኖር ልጄን ትቻው ሊሄድ በቃ አድራሻዬን ዩቲዩብም ቲክታክም የትኛውንም ሶሻል ሚዲያ ትቼ በቃ ወደ አረብ አቅን ለመመለስ አስቤ ያለሁ። እናንተ ምን ትሉኛላችሁ መቼም ከአያቱ ጋር ሆኖ ልጅ አይጎዳም አይደለ? እኔ ትቼው ሄድኩኝ። የግድ ወደ ጎጃም ሲመለሱ ልጄን ይዘውት ይመለሳሉ። እኔ ደግሞ የፈለግኩትን ያልሰርቼ የራሴ ነገር ሲኖረኝ ወደ ሀገር እገባለሁ። ወደ አገር ገብቼ ልጄ ደግሞ እናቴ ማለቱ ስለማይቀር እንትን እላለሁ ማለት ነው። ልጄን ያኔ እኔን ይፈልገኛል ብዬ አስባለሁ። እና በጣም ነው ስልችት ያለ ቤተሰቦች። ሰው ትዳር የሚኖረው ወጣትነቴን አባክኝ እሱ የሆነኛል ብዬ ይሄን ያህል ጊዜ ኑሬ በእናቱ ምክንያት እንደዚህ ጸባዩ ከተቀየረ ወደፊት በቃ አብረን አንቀጥልም ማለት ነው። ስለዚህ ወጣትነቴ ይሳያል፣ ኬጄ ብሰራ ይሻለኛል። ልጄን ስቼ መለየት አልፈልግም። በእርግጥ እኔ ልጄን በጣም ብዙ መከራ ችበት አለው ልጄ እግዚአብሔር ይመስገን ሁለት ዓመቱ ነው ሁለት አመቱ ሙሉ ለልጄ የከፈልኩት ትልቅ ቀላል የሚባል ነገር አይደለም ብዙ ታግሻለው እና በስልክም አንዳንዴ እንትን ይሉት ነበር ማለት የሀገሩ ልጅ እንዲያገባ ነበር የሚፈልጉት ማዘሩ ማለት ነው ግን እኛ አሉ አገናኘንና እኔ ወለየ እሱ ጎጃም የሆነን አንድ ላይ ተግባብተን ተስማምተን ተመካክረን ነበር የምንኖረው ቤተሰቦች አሁን ግን እሳቸው ከመጡ ቀን ጀምሮ ሰላሜን አጥቻለሁ። ስለዚህ የወሰንኩን ነገር ልጄን ትቼ ሄጄ ሰርቼ እለወጣለሁ። እንዲ በጣም ስድባቸው፣ በስማም እንዴ! እንዴት ሰው የሰው ልጅ ሆኖ እንደዛ ይሳደባል? እኔ ለዩቲዩብ ነው ፕራንክ ነው ብላቸውም ውሸትሽ ነው የምን ፕራንክ ነው ብለው ብድ ነው ያሉት። እና ቤተሰቦቼ እኔ ድክም ብሎኛል። ምን ተላላችሁ እናንተ? በቃ ልጄ እንትቼ መሄድ አለብኝ ብያለሁ። እናንተ ደግሞ በኮሜንት እንደህት የምትመክሩኝ ነገር ካለ አንዳንድ ነገር በሉኝ እላችኋለሁ። እና አሁንም ይህን ቪዲዮ ስሰራ ቢያዩ በቃ እነሱ ሌላ ነገር ነው የሚያስቡት። እኔ ምንድን ነው እነሱ ወጣ እንዳሉን ይህን ሀሳብ በቃ ይህ ቪዲዮ ለእንትን ይቀመጣል። ነገ ጠዋት ልጄ ነፍስ አውቁ ትልቅ ሆኖ ለምን ጥላይ ሄደች ለምን ሳታሳድገኝ ለምን ሁለት ዓመት ብቻ እኔ ጋር ቆይታ ላይ ሄደች ብሎ ሲያስብ ይሄ ቪዲዮ መልስ ይሆነዋል ብዬ ስላሰብኩ ነው። ምናልባትም ከዚህ ቪዲዮ በኋላ እናንተ እኔን ዩትዩብ ላይ ምናምን ላታዩት ትችላላችሁና ይህን ውሳኔ ወስኛለሁኝ። እናንተ ምን ትላላችሁ? እስኪ ኮሜንት ላይ አሳውቁኝ።

እና በቃ ሁ እሱ እናት ስላለው በ ከእናቱ ጋር ተመሳጥሮ እኔም ክፉ መናገር ነው መሳደብ ነው እኔ በቃ በቃ ፀልጅቶኛል። እና ይሄ ቪዲዮ ለእናንተ ማስታወሻ ይቀመጥላችሁ ምናልባት ካሁን በኋላ ቪዲዮ ላንሰራ ስለምችል ደሞ ምን ሆነሽ ነው የምታለቅሽ? አረ ጉድ! ምን ሆነሽ ነው? ምንድን ነው ይችል? ደሞ ጋፊና እንዴ፣ ምንም እንዲናገሩኝ አልፈልግም። አረ ሳልናገርሽ እኮ ነው ስገባ ያገኘውሽ ስታልቅሽ። እንዴ ምን ምን ሆነሽ ምንሽ ተለካ? ደግሞ አንዴ አንቺማ ጋር በቃ፣ እኔ ከርሶ ጋር አልተነጋገርኩም በቃ ለተመልካች ለአገር ለወደፊት ለልጄም ለቤተሰብም እንዲቀመጥ ብዬ ቪዲዮ እየሰራው ነው። ነገ ጧት ደግሞ ተነስተው ሚዲያ ያወጣሽ ብለው እኔ ላይ እንድጮሁብኝ አልፈልግም። በቃ ጨርሻ እኔ ጥሩ ለ ሞክር ያለው እኔ መጥፎ አይደለሁም። ለልጆትም መጥፎ አለሁም፣ ለቤተሰብ መጥፎ አለሁም። እን መስማ ትልቅ ሰው በዚህ ልክ እኔ ጫቀጨቁኝ እኮ በቃ እኔ ይሄን አረጋለ ይሄን አረጋለ ብዬ አልናገርም። ማረገውን አረጋለሁ። ይሄ ቪዲዮ ደግሞ ሚዲያ የሚወጣ ነው። ቀረጥሽኝ እንዳይለው ከርሶ ጋር እንደ አንቺ ሰው በሌለበት ቁጭ ብለሽ የምታለቅሽው ጸብሽ ከግርግዳ ነው ወይስ ከምኑ ነው? እዚህ የተጣላሽው እሱንማ፣ ነገር አይደለም። አሁን ምንም ነገር ሳይኖር፣ ማንም የለም። እድሜ ለአንቺ፣ ስንወጣ ስገባ፣ ፊትሽን በዘፈዘፍሽው ቁጥር እኛ ቤቱን እየለቀቀን እየወጣን ነው። እድሜ ለጎረቤት፣ አዲስ ጎረቤት ለምጄ እነሱ ጋር እየሄድኩ ነው። ልጄም ጠዋት ወጥቶ ማታ ነው የሚገባው። አላስቀምጣልሽ ምንሽ ተነክቶ ነው አሁን? አንቺ ሲወጣ ሲገባ ለቅሶም ባ ምንሽ ተነክ አሁን? እስቲ እስቲ እንደው ይሄን ሆንኩኝ በይ ነው ወይስ የኔ መቀበጥ አንገበገበሽ? ሁሌ አንገበገበ። በቃ የሆንኩትን እኔና ፈጣሪ እናውቃለን። ምንም እንዳልተፈጠረ አሁን ካሜራ እንዳለ ስለነገርኩት ነው አይደል? ለስለስ የሚሉት እንጂ ምን እንደሚናገሩ ምን አይነት ግፍ እንደሚናገሩ ይጠንቅቀው ያውቃሉ። እኔ ምንም የተናገርኩት ግፍ የለም። የተናገርኩት ነገር ስወጣ ስገባ አታንቅሽ ልጁን ከየት አመጣች ከማለት ወዳ ምንድነው ልጅ ከመጠርጠ እኔ እኔ አስመርምሮ ሲጀመር ማለት ነው። እንዴት እንደዛ አይነት ጥርጣሬ በባሌ ውስጥ እናቱ ነው እንደዚህ እኔ ስጀመር ክርክር በቃ ሲጀመር ነውኮ ማውራት አልፈለኩ። አሁን አንቺ ያቺን ዩቱብ ስለሰጠሽኝ ገና ለገና ከነሱ ጋር ለማጣላት ነው እኔ ካሜራ የምታስቀምጪውን ነገር እኔ አልወደድኩትም። የቤተሰብ ጨዋታ፣ የቤተሰብ ወሬ የሚባል ነገር አለ። ገብቶሻል። አንቺ እያመጣሽ እፊቴ ድቅን እፊቴ ድቅን እኔ እንደ ወሬ ብዬ እንደ ጨዋታ ብዬ ያወራሁትን ነገር አሁን ሰው ፊት አመጣሽ፣ አመጣሽና እኔን ለማዋረድ እኔን አምስት ሳንቲም ለማድረግ ዝቅ ለማድረግ የምታደርጊው ከሁኔታች ነው። ልጄ አንዴ ከከሌ ጋ አገኘኋት ይለኛል፣ አንዴ ከሌ ጋ አገኘኋት ይለኛል። ለዛ ብዬ ተናገርኩኝ። ራስሽ ባፍሽ ባንደበተሽ የልጄ ወንድ እንዳልሆነ ከአብሮሽ እንደማይተኛ እየተናገርሽ ያው አደባባይ። ስለዚህ ሰው ነኝ እኔ እጠረጥራለሁ፣ እናት ነኝ በዛ ላይ። ልጁ ከየት መጣ? የኛ ህይወት ነው። የምን ያንቺ ህይወት ነው ይሄ? ኧረ እባክሽ አንቺ ህይወት ነው እንዴ ይሄ? እናንተ ህይወት ነው ይሄም? እኮ የኔ ህይወት ነው። አይ የልጅ ትዳር መበተን ካስደሰተሽ እኔ አንቱ ማለት ነው አይጠበቅ። አሬ ራስሽ ጉዳይ ወዲያ ወግጂ። አንቱ ማለሽ አንቻልሽኝ። የትኛው ክብር ነው ይቀንሰብ ነው እኔ አይመለከተኝም። ሲጀመር አድራሻትነ አድራሻሽት ነው። ማን ያሳደደሽ? የማን ልጅነሽ ከየትን የመጣሸው? አባቱ ያ የሱ መ በወግ በማድረግ እና ዱን ላይ ይዘሽ ብትመችኝ አይሻልም? አንድ ያልኩህ አንድ ያንቺ አንቺ እያልሽ ዘክ ከምታረጊ ዱን ላይ ይዘሽ ብትመችኝ እኮ ልብሽ ይበረታል። እኔ አንቱ ከማለትም በላይ እግርሽን አጥቤ ተንከባክቤ ቡና አፍልቼ እንደምትፈልጊው ብዬ፣ ግን እኔ እንክብካቤን በመጥፎ አይተው ከልጅ ከልጅሽ ጋር እያጣላሽ ነው። እኔ እሱም ደግሞ እናቱን ከመሰለ መቅረት ይችላል። እዚህ ጋር ቤተሰብ ሌላ ነው፣ ትዳር ሌላ ነው። እኔ የማደርገውን አደርጋለሁ። አንቺም ደግሞ ልጅሽ ለፈለግሽ ለፈለክሽ ሰው መዳፍ ትቻለሽ። እንደውም እኔ ለፈለግኩት አዎ፣ እንደውም እኔ እርሻዬ፣ ቤቴ በየመንገዱ ማንም እየበላው ነው። ልጄ ነው ስጄ እዛው የጎጃም ተወላጅ አገሯን፣ ቤቷን፣ ሰፈሯን፣ እርሻዋን ለምትጠብቅ ለጎረቤት ለማቃት ሰው እድሯለሁ። ልጄ ካልፈለግሽው አልፈልግም ብለሽ በሽማግሌ ፊት በሰው ፊት ተናገሪ። አምስት ደቂቃ ላቆየው። ምን ልጅ አንጠልጥዬ ምን ይሄዳል? አሁን ጀምሬ እኔ ቤተሰብ የሚገባበት ትዳር መጨረሻውም ስለማያምር በቃ በእርቱ ልጆች ማለት ሲገባች አንዴ ልጄ የልጄ ሚስጥሩ አታለሽ። አንዴ አሁን በቃ ነው ኮን ለአውራ የመጣው ብቻዬን፣ እና ብዙ ቤተሰቦች የሚያዳምጡ ይደካማ ጎን የሚያውቁ አሉ። እኔ ከሱም ጋር ካሁን በኋላ ሚዲያ ብያለሁ። በጣም ተመካክረን የሰራነውን ቪዲዮ እናቱ መተሽ ስትቆጩ እሷ እኮ ናት ነው የምላርግ ብሎ ነው አሳልፎ ይሰጣል። በቃ ከሁን በኋላ እኔ ከእናንተ ጋር የሚያጨቃጭቀኝም የሚያሳ እንትን የሚለኝም ነገር የለም። የራሴን ወስኜ የማደርገውን ነገር አደርጋለሁ። በቃ እንደ ወጣት እኮ ነኝ። የፈለግኩት ማድረግ ይችላል። ፍቅር ብዬ እንጂ ወጣት ነሽ። ከኔና ከአንቺ እድሜ ማን ይበልጣል? እድሜሽ ቢመነዘር ምነው ልጁ የእሱ እንዳልሆነ መጠርጠሪያ ጥፋቱ ምን ላይ ነው? ሂዱ እኮ አስመርምሯል። እኛ ማንም ሌላ እና ያዘጋጀሽው ወንድ አለ ማለት እኮ ነው። ስለሱ አይመለስም። ልጆትም ሲመጣ ንገሩት። በቃ የምር ምንም የሚያስጨነቀኝ ካሁን በኋላ ምንም ለማመጣው ነገር የለም። ከፈለገ ከነገ ጀምሮ ይቺ አግባ ብለው ያሉትን ማግባት ይችላል። እኔም ደግሞ ከነገ ጀምሮ መውጣት መግባቴን አይደለም፣ አንቺ እሱ ራሱ ባል የሰማንያ ባሌ የተባለው እኔን መቆጣጠራችን ነው። በቃ ጨርሻለሁ። እኔ ነገ ቄሶች አመጣለው። የተጋባችሁት በተክሊል ነው በሽማግሌ ፊት ተጠይቀሻለሁ። በተክሊል የተጋባውን አፍርሻለሁ ብለሽ እዛው ጦስጥንብሳሱን የልጄን ይዘሽ እዛው የምትሄጂበት እንድትገቢ ራስሽ ፈርመሽ ወረቀት ተጨኛለሽ። የራስሽ ጉዳይ እና መረገም ነው እንጂ ማን ነው ይመርቅሻል። ነገር አሁን ከውጭ መጣሁኝ ቁጭ ብለሽ እያለቀሽ ነው። ሰው ያለ በአንቺ የተነሳ በቀን አስር ጊዜ በተቀያየርሽ ቁጥር ቤት እየጣለን እየወጣን ነው። አንድ ነገር ልንገርሻለሜ። እኔ ከዚህ ቤት አልወጣም። ያንቺ ማልቀስ ለኔ ጠቀመኝ እንጂ አልጎዳኝም። በቃ ያንቺ ማልቀስ እኔን አጠነከረኝ። ምክንያቱም አንቺ አልቀሳሽ እኔ ከዚህ ቤት ብን ብዬ እንጠፋ ነው አይደለ? ይሄው አሁን ወጣ ወጣ ስን እያየሽ ነው። በአንቺ ፊት የተነሳ ለምን ብን ይላሉ የመጡ ሲጀመር፣ እኮ ነገሮች እስከሚስተካከሉ ነው እንጂ እዛም ቤተሰብ ተሰብ አለ። አልሄድም እኮ ኑሩ፣ ቤተሰብን የማምጣተው እዚህ ቆዩ። እሱ እኔን አይመለከትም። አልሄድም። ይሄ ቤት ይሄኛ አይደለም የርሶ ነው አይደለ? እዚህ ኑሩ ብለው ያኖሩን መስሎ ናቸው። የኛን ቤት እኮ ተከራይተን የምንኖርበትን ትተን መተናል። እኔ አሬ ከዚህ ሲጀመር አሬ ከዚህ ቤት አልወጣም አልወጣም። ቅጥል ለረር ትያለሽ እንጂ ነቅነቅ ካለንም ከዚህ ቤት ቀጥላለሁ። በቃ አሁን ውሳኔሽን ታሳውቂያለሽ። እዚህ ቤት ማን ይቀመጣል ማን ይሄዳል የሚለው የአንቺ ፊት ያለቀሰ፣ የአንቺ ፊት የተዘፈዘፈ፣ የአንቺ ፊት የአንቺ እንባ ያዞ እንባ በቀን አስሬ ያለቀሽ አ? እኔ የምሳቀቅበት ምንም ምክንያት የለም። አርቅሽ እኔም ደስ ብሎኝ እኖራለሁ። ካሁን በኋላ እንደውም ጎረቤትም አልሄድም፣ ከቤት አልወጣም። ያን በይ ውጪ፣ የራስሽ ወጣ። ለምን አንጨቆራራት? ገብም ለኔ ለሙሉ ጎጃም ብለሽ እንዴናትና ልጄን አንገብግበሽ አንገብግበሽ፣ ይሄው ጠዋት ይወጣ ማታን የሚገባው በስርዓቱ። አንቺ ሲጀመር፣ አንቺ ከመጣሽ በኋላ እኮ ነው ልጁ የተበላሸው። ታዲያ ትዳሩን አክብሮ በጊዜ ገብቶ በጊዜ ወጥቶ እ አሁን እኔ ምን አገባኝ? አይመለከተኝም እኮ አንቺ የወለድሹ ለልጅሽ መልካም ትዳር እንዳለ ጠንቀሽ ታውቂያለሽ። አንቺ ካላሰብሽለት እኔ ላስብለት አልችልም። የውሸት መሆኑ እኮ የሚያስታውቀው የውሸት ትዳር ልጅ ተንገብግቦ ተቃጥሮ እንደነበረ እኮ የምታውቂው እኔ እናቱ ስመጣ ፊቱ ኳፈት አለ ወዙ ግጥም አለ። አዎ እና ብቸኝነት ተሰምቶት ይሄ ነገር ሚዲያም ይወጣ ስለሆነ ምን አንቺ የባልሽን እናት እያሸማቀቅሽ በሰላም መኖር አትችይም፣ ይበሉሽ። እና እኔን አለቅ። በዚህ የራስሽ ጉዳይ አሁን ስልክ! ስልክ አምጪ! ቶሎ በይ። ይደወላል፣ ይሰማል ምን እንዳልሽ፣ ቤተሰብ ምናልባት ሚዲያ ስለምለቀው ከዛ